ሰራተኞቹ ዶክተሩ ላይ ክስ መሰረተች። ፖሊሶቹም የተፈጠረውን ነገር ሲያጣሩ ዶክተሩም ወድጀ ሳይሆን ተገድጀ ነው፣ በራሴ ሕይወት ላይና በፍቅረኛ ሕይወት ላይ መተውቤ ነው ባዩ ሲጎረም ሳልካ አስፈራርታይ ነው ይህን ላደርግ የቻልኩት፣ አህና ላይ ግፍ ያደረኩት አለ። በጣም ያሳዝናል። አንቺው እንግዲህ አንድ ሰው የወንጀሉን ቅጣት መቀበል አለበት። እረህራሄ አላደርግለትም በማለትም ለፖሊሶቹ ተናዘዘች። ምክንያቱም እኔ ብዙ ተስፋ እያለ ተስፋ ለማጨለም ከጠላቶች ጋር እየዞረ እንደዚህ አድርጎ ሁሉን ነገር አበላሽቶብኛል እናም ደግሞ አባቴን የሚያሳክሙልኝ ሴትዮም ጋር አጣልቶኛል እናቴ ሆነች አልሆነች ጉዳይ አይደለም ግን እዛ ቤት የምሰራው አባቴን ለማሳከም ነው አባቴ እናትም አባትም ሆኖ ሁላ ነገር ሆኖ ያሳደገኝ ነኝ የእሷን ቤተሰብነት ፈልጌ አልነበረም ግን ደግሞ አንድ የባለ ሕክምና ፍላጎትን ማሟላት ሲገባው ባለሙያ ነኝ ብሎ ወንበሩ ላይና ቦታው ላይ ተቀምጦ ግን ደግሞ የብዙ ሰው ሕይወትን የሰዋ ፖሊስ ነው የሰዋ ዶክተር ነው ባይ ነኝ እንደኔ። ምክንያቱም እኔ ላይ የደረሰው በሙሉ በእጅጉ በጣ በጣም የሚያሳዝን እና የሚያስፈራ ነው። ስለዚህ አሁንም ሌላ ሰዎች ላይ ይህን አይነት ድርጊት ማድረጉ የማይቀር ነው። እናም ሰዎችም በእኔ እንድማሩ እፈልጋለሁ። ይህ ሰውዬ እስር ቤት ገብቶ እንግዲህ የሚፈልገውን ቅጣት ሳይሆን እናንተ የምትቀጡትንና ፍርድ ቤቱ የሚወስንበትን ውሳኔ መቀበል አለበት። ምክንያቱም ሕይወቴን ሁሉ ትርምስምስ አድርጎ ተስፋይንም አጨልሞታል። ለአባቴስ ምን አይነት መድኃኒት ስለሰጠው ነው እስካሁን ድረስ የማይነቃው? በማለትም ሀንቾ ለፖሊሶቹ እቅጭቅጩን ተናግራለች። ይህንን የሰማቸው ወይዘሮ ባዮች አሁን እር ያዙ ይልቀቁኝ እያለችም ትገኛለች። ምክንያቱም ወይዘሮ ባዮች ዶክተሩ ከተያዘ እኔ አለቀልኝ ብላ የምታስብበት አማራጭ አለ። ምክንያቱም ዶክተሩ ሁሉንም ነገር ተናዞ እኔንም ያስዘኛል በማለት ከሀገር ለቅቄ እወጣ አለው እያለች ትሯሯጣለች። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርት ይዘን መጥተናል። እንግዲህ ሀንቾ ላይ የተደረገው ግፍ በጣም በሚያሳዝን እና በጣም በሚከብድ ሀገራችን ላይ ማንኛውም ደሃ ወይም ደግሞ ማንም ሰው ከጎኑ የሌለው ወቅት ጊዜ እንዲሁም ደግሞ ፊቷን ስታዞርብን ህይወት አብሮ የሚዞርብን ምንም ያለ ጥፋታችን መቀጣትና መሰቃየት እንዳለብን የሚያስተማር የሀኒቾ ታሪክ ነው። እንግዲህ ሀኒቾ ዛሬ በጣም ከመናደዷና እንዲሁም ደግሞ ከአቅማ በላይ የሆነው የተፈጠረው ነገር አባቷ በእጅጉ አሁን ህመምተኛ ይበልጥ ራሳቸውን የማያውቁና እንዲሁም ደግሞ ማውራት መንቀሳቀስ እንደማይችሉ ስታውቅ ሀና አሁን ወደ ክስ አምርታለች። በእርግጥ ዶክተሩን እንዳስፈራራ ያደረገችው ወይዘሮ ባዩስ ናት። ባዩሽ ጠብደል የሚያክል ጉቡዳ የሚያክል የሰይጣን ቁራጭ ጎረምሳ ለዶክተሩ ላከችበት። ዶክተሩም ደግሞ ምንም አማራጭ የለውም። ውጣላይ በህክምና እና በስራ አትምጣ፣ ስራዬን አታበላሽብኝ ብሎ ቢታገለውም ግን ደግሞ ሽጉጥ አውጥቶ አስፈራራው። ይሄንን ሲያስፈራራው የነበረው ማን ነው? ባዩሽ ላከችው አረመኔ ሰው ነው። ይሄንን ውጤት ላለመቀየር ፍላጎት የለውም ነበር። እናም ግድ በሚሰራበት አጋጣሚ ዘው ብሎ ገብቶ እኔ ቀይር እኔ ባልመጣ የሀናን እና እንግዲህ ውጤቱን መቀየር አልፈለክም ነበር አለው። ከዛም እሱ እረ እባክህ ይህ ነገር እኮ አንተ እንደምታስበው ቀላል አይደለም። በጣም ከባድ ነገር ነው። ህይወትንም ቤተሰብንም የሚያበላሽ ነገር ነው አለው አይደል ካልቀየርክ የሚስትህን ወይም የፍቅረኛህን የምትወድላት አካል ምንድን ነው አለው በእርግጥ ፍቅረኛ ቆንጆ ናት ምንም የሚጠላ ነገር የላትም ስለዚህ ግን የምትወደውን ነገር ሲለው ጸጉሯን ነው አለው እንግዳው ይህን ውጤት ካልቀየርክ ጸጉሯን ቆርጬ አመጣላለሁ ቀጣውን ደግሞ ያንተን አንገት ቆርጥልሃለሁ ሲለው የወይዘሮ ባዩ ሲጎረምሳ ዶክተሩም ለፍቅረኛውና ለራሱ ሲል መጨነቅ ጀመረ ከዛም እዛው ፊት ለፊቱ የሐናን ውጤት ቀየረ አሁን ዶክተሩ በጸጸት ላይ ይገኛል ግን ደግሞ አሁን ምንም ቢሆን ምንም ምንም አይነት ወር አረመኔ ወንበደ መጥቶ ቢያስፈራራ የሰው ልጅ ህይወት የራስህ ተበላሽቶ የሌላ ሰው ህይወት ማበላሸት የለብህም። የሃናንም የአባቷንም ህይወት አበላሽተሃል። እሃና አንተ እንደዚህ ባታደርግ ኑሮ ዛሬ ከቤተሰቦቿ ጋር ተስማምታም ተገናኝታም አባቷን አሰክማ ትወጣ ነበር። ጭራሽ አባቷ ከሐኪም ቤት እንዳይወጣ ይህ እንቅልፍ መድኃኒት ሰጥታችው ይኸው ራሱን ስቶ ወድቋል። ስለዚህ አንተ በእጅጉ በጣም ተጠያቂ ነው፣ አለው ፖሊሱም ዶክተሩን ዶክተሩም እውነት ነው፣ እኔ አልክዳቸውም። ግን ቢሆንም ደግሞ ምንም አማራጭ የለኝም አለ። የራስህን ፍቅረኛ ጸጉር ለማዳን ስትል ጸጉር ቢወድቅ ቢላጭ ነገ ይበቅላል። ግን ደግሞ የሀናንና የአባቷን ህይወት አበላሽተሃል። አየህ ለስሙ እና ለሲምፖል ወንበሩ ላይ እና ዶክተር ላይ ዶክተር ነኝ እያልክ ተቀምጠ ትውላለህ ግን ደግሞ በፍጹም ምንም አይነት የዶክተር ሄለና የሚጸጽ ደን ደደብ አይነት እንጂ ተጸጻች ዶክተር አይደለም። አንተ የሚገባህን ፍርድ ቤት ገብተህ ከዛም የሚወሰንብህን ውሳኔ ተኮናንበህ እስር ቤት ትበሰብሳለህ አለው ፖሊስም። ከዛም ሀና ይቅርታ ካደረገችልህ፣ ግን እስከ ዛሬ ላደረካቸው ሰዎች ይቅራ ብለህ እንዲሁም ደግሞ እንደዚህ እንደ ሀና አይነት ስራም ሰርተህባቸው ከሆነ ለነሱ ካሳክሰህ ወደ ስራ ትመለሳለህ፣ አለው ፖሊሱ። ሀናም በፍጹም ምንም ቢሆን ምንም ቅጣቱን ተቀብሎ የታሰረውን ያክል ፍርድ ቤት የፈረደበትን ጊዜያት እስር ቤት አሳልፎ ከዛ በኋላ ተምሮ ለሰዎች እንዳስተምር እንጂ በፍጹም ማረሚያ ቤት ሳይገባ አልተውም፣ አለች። ምክንያቱም የአባቴንም የኔንም ህይወት አበላሽቷል። በዛ ላይ ደግሞ አባቴን ምን እንዳደረገና ምን አይነት መድኃኒት ሰጥቶት እስካሁን ድረስ በእንቅልፍ ላይ እንደተገኘ ይህንንም መርምሩ ላይ በማለት ሀና በእልክ ተነስታለች። ወይዘሮ ባዩሽ አሁን ዶክተሩ ከተያዘ አለቀልይ በማለት ጓዟን ጠቅልላ እርግብን እንግዲህ እነ ወይዘሮ ሜላት ጋር ጥላ እሷ ለማምለጥ ዱብዱብ ትላለች። ያም ዶክተሩን አስፈራርቶ ውጤቱን እንዲቀይር ያደረገው አረመኔም ሰውዬ ተያይዘው ከባዩስ ጋር ለማምለጥ ይሮጣሉ። ነገር ግን በጣም የሚያሳዝነው እና የሚያስፈራው ነገር አሁን ወንጀሏ ዘክዘክ ብሎ ወጥቷል። እሱም ያወጣው ማን ነው? እኔ የሚጠቅም እና ወይም ደግሞ አስፈላጊ መረጃ ስላልመሰለኝ ነው አሳልፌ አምጣለን ሲሉኝ የምንጠቅመው ነገር አለ ሲሉኝም በሰዓቱ የሀና አባት በጣም ታመው ስለነበረ ብር ሀምሳ ሺ ብር እንሰጥሃለን ሲሉኝም ለሀና አባት መታከሚያ ያገለገልኩ ወይም ደግሞ የረዳሁ መስሎኝ እንዳለ ሀብሉንና እንዲሁም ደግሞ ፎቶውን እየሰጠዋት ለወይዘሮ ባዮች እኔ ነኝ ብሎ እንግዲህ ተምቹ መሰከረ። ግን እመኑኝ፣ መታሰር ካለብኝም እታሰራለሁ፣ እንደውም ደግሞ ቅጣት ከተፈረደብኝም እቀጣለሁ። የምትሉኝ ነገር በሙሉ አደርጋለሁ እሆናለሁም። ግን ሀናን የረዳሁ መስሎኝ ፎቶ ምን ያመጣል ምን ያደረግላታል? በሚለው በዋህነት ልቤ ነበረ። ነገር ግን በኋላ ስሰማ አሁን ወይዘሮ ባዮሽን ሴት ጣርጌ ፎቶን ፎቶውን ተቀብያታለሁ። ግን ደግሞ የሀና አባት ምን እንደሆኑ ዋናው ቅም አሳስቦናል፣ በማለት ሁሉንም መረጃ፣ እያንዳንዱ ያደረገውን ነገር ለፖሊሶቹ ተምቹ ተናዘዘ። ይህንን የሰማው ጆሮ ደግሞ በጣም እየተናደደ በጓደኛው ሲጣርግ ብገልህ ደስተኛ ነኝ እያለ ይገኛል። ግን ተምቹ ሁላቸውም ላይ ተንበርክኮ ይቅርታ ጠየቀ። ቀጠለችና ሀና ለምን ምን ብበድልህ ነው ስትለውም፣ ለአባትሽ መታከሚያ ብር እንደሚያስፈልግሽ ጆሮ ሲነግረኝ፣ ከዛ ይህ አጋጣሚ ደግሞ ሳልፈልገው እንደ አጋጣሚ ሲመጣልኝ ምንድን ነው ብዬ ሲደውሉልኝም ሳማክርም አንድ ጓደኛ ነበረኝ እና መኮንን የሚባል እሱ ባዩሺ እንዲሁም ባልደረቦቿ በሙሉ ይህን ፎቶ እንደሚፈልጉትና ሀብሉን እንደሚፈልጉት ነገረኝ። ለሱ አሳልፍ የሰጠውኝ ከዛም ኖርማን ኑሮ እየኖርኩ ነበር የመሰለኝ። እንዲሁም ደግሞ ምንም የተፈጠረ ነገር አልመሰለኝም። ግን ደግሞ እኔ እስር ቤት በገባሁበት አጋጣሚ ብዙ ነገር ተፈጥሯል። ሀንዬ ይቅርታ በማለትም አሀን ሀገር ላይ ተንበረከከ። ለእኔ አባት ብለህ ነው አለችው። አዎ አለ። ጆሮም እንግዲህ አውሃኔ በእርግጥ አምሳ ስብር ሰጥቶኛል፣ ግን የአንችን ታሪክ ሽጦ መሆኑን እኔ በምን አወኩኝ? በቃ በጣም ያናድዳል። ተምቹ አንተን ከዚህ ምድር ነው ማሰናበተ አለ ጆሮ። አአ እንደዛማ ትበል ጆሮ። እንኳንም እውነቱን አውጥቶ ተናግሮ ከብዙ መከራ አዳነኝ። ልቤ በንዴት ተቃጥሎ ነበር አሴል አሁን ተምቹ በጣም ነው የማመሰግነው። ምን ያክል ለእኔ ቦታ እንዳላችሁና ለእኔ እንደምታስቡ እንዲሁም ለአባቴ እንደምትቆረቆሩ ነው የተረዳሁት። ተምቹ በየዋህነቱ ፎቶዬንና እንዲሁም ደግሞ ሀብሌን አሳልፎ ቢሰጥም በኋላ ላይ ግን አንተ የዋና ውጤት በዚህ መልኩ ሆነ ብለህ ስለ ሁኔታው ስታስረዳው ሩጦ ሄዶ ወይዘሮ ባይሽን አንቆ ማምጣቱና አሁን ፖሊስ ፊት ለፊት በመስከሩ በእጅግ አስደንቆኛል። ይህ ሁሉ ለእኔ ያላቸው ስሜት ነው። እናም ምንም እንዳታረገው ብላ ቃል አስገባችሁ። እሱም እንግዲህ እሺ ብለው አሁን የዶክተሩን ፈርዴ በትክክል እየተጠባበቁ ይገኛሉ። በዛ ላይ ሀንቾ አባቴ አልነቀም አሁንም ይጠየቁልኝ በትክክል። እንዲሁም ተውጭ ያሉትም ጠላቶች ተፈልገው መገኘት አለባቸው። አባቴ እስካሁን የተኛበት ምክንያቱ ምንድን ነው? እጅግ በጣም በሚያሳዝን መጥፎ ሁኔታ አሁን ላይ እንዴት ሊተኛ ይችላል? አባቴ ምንም ነፈስ የለውም ዋካችሁን፣ ውጭ ላይ ያሉትም ጥላቶች እርግብና ወይዘሮ ባዩስ በቁጥጥር ስር አለቻቸው ሀና ፖሊሶቹን። ምክንያቱም ከዚህም በኋላ እንደማይጎደኝ ምንም ዋስትና የለኝም። አንድ ወንጀለኛ ሰው የወንጀሉን ልክ መቀጣት አለበት አለቻናልን። ሰብስክራይብ ያደረጋችሁ ደውን እስከመጨረሻው ትከታተሉ